መቼም ይህን ሰው ማያውቀው የለም። ዳቬንቸስ ጀርሚ ይባላል። በፈረንጆች በ2013 ወደፊት ሚሊዮነር መሆን ካሰባችሁ ቢያንስ አንድ ቢትኮይን ግዙ፣ ያውም አንድ ዶላር ብቻ ነው እያለ ሲለምንን ነበር። እርሱን ሰምተን አንድ ቢትኮይን በአንድ ዶላር ብንገዛ ዛሬ አንድ ቢትኮይን 83 ሺህ የአሜሪካን ዶላር ነው። ታዲያ ዳቬንቸስ ጀርሚ አሁን እርሱ እንዴት ይኖራል ካላችሁ፣ እንደምትመለከቱት ነው። ሌላ ሌቭል ላይ ነው። የሰው ልጅ ሁሌም እድል ወደርሱ እንድትመጣና ህይወቱን እስከ ወዲያኛው መቀየር ይፈልጋል። ነገር ግን እድል ወደ እርሱ ስትቀርብ አይመለከታትም፣ አያስተውልም። ይህ የሁሉም ሰው ችግር ነው። እድልን ሁሌም እንገፋታለን። አስተዋዮች ግን እስከ ወዲያኛው ህይወታቸውን ይቀይራሉ፣ ከፊት ለፊታቸው የሚመጣውን እድል ያስተውላሉና። ዛሬ የቤት ቢትኮይን የሆነ ሪል ስቴት ይላችሁ መጥቻለሁ። አሚባራ ፕሮፐርቲስ ይሰኛል። በመሃል አዲስ አበባ ፍረዋና የወዳጅነት ፓርክ አቅራቢያ ዱባይን በኢትዮጵያ እየገነባን ነው። ቡርጅ ካሪፋ ላይ ቤት እንደመግዛት ነው። እመኑ። እያንዳንዱ ኢትዮጵያዊ በአሚባራ በሚኖሩ ሰዎች ይቀናል። በመገረምም ታድለው ማለቱ አይቀርም። ዛሬ ይህድል በእጅህ ነው። እንደ ዳቪንቺስ ጀርሚ ታሪክ ራሷን እየደገመች ነው። በኢትዮጵያ ለመጀመሪያ ጊዜ የሄሊኮፕተር ማሳረፊያ፣ የመዝናኛ፣ የመኖሪያና የቢሮ ታወር ያለው ቅንጡ መንደር እየገነባን ነው። በዚህ ቅንጡ መንደር በካሬ ከ120 ሺህ ብር ጀምሮ የቤት ባለቤት እንደሚሆን ስንነግረው በደስታ ነው እኛ ጋር ለመኖር ሲያስቡ፣ የወደፊቱ ያማረ ነው። አሚባራ ፕሮፐርቲስ በልዩነት የተገነባ ሳይት። ለመጎብኘትና ለተጨማሪ ግቢት መረጃ ከታች ባለው ስልክ ይደውሉ። ሚኪ ሚስተር ሬል ስቴት ከአሚባራ ፕሮፐርቲስ ሽያጭ አማካሪ